ሻሎም ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ውላቸዋል? ዛሬ እንግዲህ ቀኑ ሰኞ ነው። የሰኞን መረጃ ልናሰማችሁ እንዲሁም ደግሞ ትንታኔንም ጨምሮ የእግዚአብሔርንም ቃል በማካተት መረጃውን ሊያቀብለን ፓስተር አለማየሁ ካለበት ቦታ ደወል አድርጌ መረጃውን ሊያቀብለን መስመር ላይ ይገኛል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ከመሸጋገሪያው በኋላ ተመልሰን እንመጣለን። መልካም ጊዜ ይሁንላችሁ። ይልቃል አስራት ነኝ፣ የምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን ከመሸጋገሪያ በኋላ ተገናኝተናል። ፓስተር እንግዲህ መስመር ላይ ይገኛል። ምን ይሆን ይዞልን የመጣው እንግዲህ ጠየቅ አረገዋለሁ። ሰላምታ ላቅርብና በቀጥታ ወደ መረጃችን እናልፋለን። ሰላም ላንተ ይሁን ፓስተር፣ ካለህበት ቦታ እንደምነህ ወንድም ይልቃል። እግዚአብሔር ይመስገን። ያው እንግዲህ መረጃዎች መቼም ማለቂያ የላቸውም። ከነዛ መረጃዎች ውስጥ እንደሞ ያው ቅዱሳን ወይም ክርስቲያኖች ለነሱ ይጠቅማል ብለህ ያልከውን እንግዲህ ሰብሰብ አድርገህ መታል መረጃህን ማቀበል ትችላለህ። እንግዲህ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በታጃኪስታን ጉብኝት እያደረጉ ይገኛሉ እና በዚህ በመካከለኛው ኤዥያ ማለት ነው ጉብኝት እያደረጉ ይገኛሉ። በዛ ጉብኝታቸው ወቅት አንድ አስደንጋጭ የሆነ ንግግር ተናግረዋል። ያው ታውቃለህ በአሜሪካ በአውሮፓ እና በራሽያ እና በቻይና መካከል አሁን ውጥረቱ ከጊዜ ወደ ጊዜ እየባሰ እየጨመረ እና የጦር ዝግጅቱም እየተጧጣፈ ያለበት ወቅት ላይ ነው ያለው እና በዚህም ንግግራቸው በዙሪያችን ያንዣበበውን ጦርነት ወይም ስጋት ጠራርገን እንደምናጠፈው እንደምናጠፋው አትጠራጠሩ ብለዋል እና እንግዲህ የወቅቱ እንግዲህ ምንድን ነው አንድ የተናገሩት በወቅቱ አሁን ላይ ያለው ማንዣበብ ወይም ደግሞ ከበባ በጣጥሰን ታሪክ እናደርገዋለን የሚል አይነት ንግግር ነው የተናገሩት። እንደዚሁም ደግሞ አሁን ላይ ከኒኩለር ከኒኩለር የበለጠ እጅግ ሞደርን እና ዘመናዊ የሆነ በቴክኖሎጂ የታገዘ የአምስተኛው ትውልድ መሳሪያ እየገነባን እንገኛለን ብለዋል። እየገነባን እንገናኛለን ብለዋል። እንግዲህ አሁን ያለውን የኔቶንም ሆነ የአውሮፓን እንትን እማንፈራ እንደሆነ እንዲያውቁት እንፈልጋለን ብለዋል። በነገራችን ላይ ምንድን ነው መሰለ አሁን በየካቲት ወር ላይ በዓለም ዙሪያ ያለ ይሄ ኒኩለር ስምምነቱ ውል ይጠናቀቃል ይመስለኛል። እና ይሄ ስምምነት አሜሪካ መቀጠል የፈለገች አይመስልም። እና ሩሲያ ደግሞ ለዓለም ስጋት ለመቀነስ እነዚህ አይነት ስምምነቶች እንደገና ውላቸው እንዲታደስ ይፈልጋሉ ይመስለኛል። እና በተደጋጋሚ ጥያቄ አቅርበንላቸው መልስ አልሰጡም ብለዋል። ነገር ግን እኛ በቀጣይ የምናደርጋቸው ማንኛውም ወታደራዊ የሆነ የኒኩለር ሙከራዎችና ልምምዶችን የምንቀጥል መሆኑን እንዲያውቁት ብለዋል። እሳቸው ይሄ ነገር በጣም አለም ላይ ስጋትንና ውጥረትን ፈጥሯል። አሁን ላይ ደግሞ እነዚህ በዙሪያቸው ያሉ ድሮ የራሻ ወዳጅ የሆኑ የኮሚኒዝም አራማጅ የነበሩ ሀገሮችን እና በተለይም ደግሞ ወዳጅነታቸው ለረጅም ጊዜ ከራሻ ጋር እንደ ቤተሰብ የነበሩ ሀገሮችን መጎብኘታቸው ምናልባትም የፖለቲካና የዲፕሎማሲ ይገዛን ድጋፍንን ለማሰባሰብም ጭምር ይሆናል ተብሎ ይታሰባል። ሌላው ደግሞ ምንድን ነው? አሁን ላይ ምናልባትም ዶናልድ ትራምፕ አንድ ያወጡት ነገር አለ። በእኛ ኦክቶበር መጨረሻ አካባቢ፣ ጥቅምት መጨ አካባቢ በእነሱ ኖቬምበር አንድ መቶ ፐርሰንት ታሪፍ በሁለቱም ላይ በቻይናም በአሜሪካም ላይ ለማን ነው፣ በሩሲያም ላይ ለመጣል ያሰቡት ነገር አለ። ይሄንንም ታሪፍ እሳ እነሱ ቢጥሉና ንግዱ ቢቋረጥ ወደዚህኛው ፊታቸውን ለማዞር ስምምነቶች፣ የንግድ ስምምነቶችን እየተፈራረሙ ይገኛሉ። እንግዲህ በዚህ ጉዟቸው እና ገበያዋን ለማስፋት እና ኢኮኖሚዋ እንዳይወድቅ ለመደገፍ እያደረጉ ያሉት ጥረት እንደሆነ ታውቋል። እና እንግዲህ ሌላው በጣም አደገኛው አሜሪካ እንዲወሰነችው ውሳኔ ቻይናን ብቻ ሳይሆን ነገር ግን ዓለምንም ያስደነገጠው ውሳኔ ነው። ይሄው ምንድን ነው የቻይና አየር መንገድ ማለት ነው ሁልጊዜ የሚያልፈው የሩሲያን አየር ክልል ተጠቅሞ ነው። ወደ አሜሪካ የሚበረው ወደ ከአሜሪካም ሲወጣ የሩሲያን የአየር ክልል ተጠቅሞ ነው ወደ ቤጂንግ የሚጓዘው። ነገር ግን አሁን አሜሪካ የሩሲያን አየር ክልል መጠቀም አትችይም ብላለች። የሩሲያን አየር ክልል የምትጠቀሚ ከሆነ እኔ ግዛት ውስጥ ማረፍ አትችሉ አትችይም ነው ያሉት ያለችው እንግዲህ ከዚህም ስትሄድ ከአሜሪካም ስትነሳ የሩሲያን አየር ክልል እንዳትጠቀም ነው እገዳ የጣለችው። እና ይሄ እገዳ ደግሞ ራሱ መልሶ አሜሪካንን የሚጎዳ እንደሆነ ብዙ የፖለቲካና ኢኮኖሚ ተንታኞች እየተናገሩ ነው ያለሁት። ነገር ግን ይህንን ውሳኔ ራሽያም ሆኑ ቻይና አልተቀበሉትም። ስለዚህ ይህንን አይነት ማዕቀቦች በጣም አደገኛ ማዕቀቦች ናቸው የሚል ነገር ተነስቷል። ይሄ ማለት እንደውም አንዳንዶቹ በግልጽ እንዋጋ የሚል ይመስላል፣ ወይም ደግሞ እንዋጋ የአይነት ጥያቄ ይመስላል የሚል ነገር አንስተዋል። እንግዲህ የቻይና አየር መንገድ ግዙፍ አየር መንገድ ነው። በመርከብ ከሚጓጓዙ ሸቀጦቹ ባሻገር ከፍተኛ ሸቀጦችንም የተሸክሞ አጓጉዞ ወደ አሜሪካ ይጓዛል። አሁን ላይ እንግዲህ ዶናልድ ትራምፕ እርምጃ የሁለቱን የኢኮኖሚ ትስስር ለመበጠስ ወይም ደግሞ ሁለቱንም ለማንበርከክ የታቀደና የታለመ እርምጃ ነው ተብሎ ይታሰባል። ነገር ግን ይሄ በምንም መልኩ ሊሆን አይችልም ነው የሚሉት ብዙዎቹ። አሁን ላይ ሁለቱም ሀገሮች የፈረጠሙ ሀገሮች ስለሆኑ ጉዳቱ መልሶ አሜሪካ ላይ የሚያመጣ ነው የሚሆነው እና የአሜሪካ መንግስት ይህ ከእንደዚህ አይነት እርምጃ ቢቆጠብ ነው የሚሻለው የሚል የምክር አዘል ነገር ነው እየሰጡ ያሉት። ምክንያቱም ብዙ የአሜሪካ ካምፓኒዎች፣ ታውቃለህ ቻይና ውስጥ ነው ያሉት ቻይና ውስጥ ነው ያሉት እና እነዚህ የአሜሪካ ካምፓኒዎች እቃቸውን እነዚህ ለምሳሌ ኤሌክትሮኒክስ እቃዎች ምናምኖችን የሚያጓጉዙት አብዛኛው በእንደዚህ አይነት መልኩ ነው እና መልሶ ወደ ከረረ ነገር ውስጥ የሁለቱ ሀገሮች እየገቡ ነው ያሉት። በተለይም ደግሞ አሁን ያስፈራቸው አሜሪካ ያስፈራት ነገር የሁለቱ ሀገር ጥምረት የቻይናና የአሜሪካ ሀገር የቻይናና የሩሲያ ጥምረት በጣም እየጎለበተ መምጣቱ እና በንግድም በቴክኖሎጂም በወታደራዊ መስኩም እየተጠናከረ መምጣቱ አሜሪካንን ስጋት ላይ የጣላት ይመስላል እና ሌላው ደግሞ ምንድን ነው በትናንትና ሁለት ዘግበነዋል በኢረር እርዝ ምክንያት ይሄ በዚህ ማዕድን ምክንያት ቻይና የወሰደችውን እቀባና እንትን እገዳ ዓለም አቀፍ ላይ ያደረገችውን እገዳ በማስመልከት ምላሽም ነው የሚመስለው የሚሉም ወገኖች አሉ። ይህንን የመልስ ምት አይነት ነው የሚሉም ወገኖች አሉ። እንግዲህ ይሄ ነገር በየጊዜው በቃ እየተጠናከረ ነው የመጣው ማለት ልዩነታቸው እየሰፋ እየሰፋ ብዙዎች የሚሉት ፍጻሜው ወደ እርስ በራስ መጠፋፋት ነው፣ ዓለምን ይዞ የሚጠፋ ጦርነት እንጂ እነዚህ ሀገሮች ሊያመጡ የሚችሉት የተለየ ለውጥ አይኖርም ብለው ነው የሚያስቡት። እና ስለዚህ ስጋቱ ጨምሯል። እንግዲህ ዓለማችን ይህንን ይመስላል ወንድም ይልቃል እና በእንደዚህ አይነት ውጥረት ውስጥ ነው ያለ ነው እውነት ነው እና ምንጊዜ ምን እንደሚደረግ አናውቅም ትክክል ምክንያቱም አሁን በፍጹም አላደርገውም ነው ያለችው ቻይና የምበረው በሩ በሩሲያ አየር ላይ በርሬ ነው ምገባው ብላለች እንዳትገባ ከታገደች ደግሞ ምን ሊፈጠር እንደሚችል ቀጣዩን መገመት አንችልም ትክክል ስለዚህ ነው እንግዲህ እኛ ኮ ቤተ ክርስቲያን ትንቃ ተዘጋጅ ሰዎች ንቁ ይዘጋጁ የምንለው በየጊዜው ንቁ ንቁ እያልን የምንጮሁበት ምክንያት አለም መጥፊያዋን ስላ ልትጠፋፋ የደረሰችበት ሰዓት ነው ያለው የጌታ መምጣት በደጅ ነው ያለው ነገሮች አልቀዋል የትንቢት ፍጻሜ ሆኗል ስለዚህ ልንዘጋጅ ያስፈልጋል እንላለን የጌታ ሰላም ጸጋ ከሁላችሁ ጋር ይሁን። ላይክ ሼር፣ ሰብስክራይብ በማድረግ አገልግሎታችንን በመደገብ ከጎናችን እንድትቆሙ በጌታ ፍቅር እንጠይቃችኋለን። መልካም ቀን ላለው፣ ሻሎም እግዚአብሔር አብዝቶ ይባርክ። ፓስተር፣ በእውነቱ በትላንትናው ዕለት ያቀረብክልን ወቅታዊና አሁናዊ ክስተቶች እንደገና ደግሞ የዛሬውንም አካቶ አለማችን ወደ ፍጻሜ ጠርዝ ላይ እየደረሰች እንደሆነ አመላካች ነው። ነገር ግን እኛ ምን እያደረግን ነው? እንደ ክርስቲያን እንደ መንፈሳዊ ሰው በየትኛው አቅጣጫ እየተጓዘን ነው ያለው የሚለውን ራሳችንን እየገመገምን ከመስመር የወጣን ወደ መስመር እንድንገባ ንስሐ ያልገባን ወገኖች ካለን ደግሞ ንስሐ እየገባን ጌታ ኢየሱስ ክርስቶስን ደሞ እንደ ግላ አዳኝ ወይም ደሞ ጌታ ኢየሱስን ያላወቅን ወገኖች ጌታ ኢየሱስን በማወቅ እንደ ግላ አዳኝ አድርገን ከዚህ ሁሉ መቅሰፍት እንደሚያድንን ተረርተን በንስሐ ብንቀርብ በእውነት ከሚመጣው ጥፋት ተርፋለን እንድናለን ብለን እናምናለን። የአውሬውን መንግስትም እየመጣም ስለሆነ ከዛም ለማምለጥ ማምለጫው ኢየሱስ ስለሆነ እንግዲህ ይህንን ልናበስራችሁ እንወዳለን። ውድ አድማጮቻችን እንግዲህ ፓስተር ያው ካለበት ቦታ ሆኖ መረጃዎችን አቀብሎናል። ማምሻው ላይ ደግሞ ተስፋ አደርጋለሁ እንደገና በእግዚአብሔር ፈቃድ ተገናኝተን ሌላ መረጃ ይዞልን ይመጣል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ስለ ሁሉ እግዚአብሔር እናመሰግናለን። መልካም ጊዜ ይሆንላችሁ። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።